ከውጭ ሀገር የመጣች ባለቤት ከሳውዲ አረቢያ የመጣች ባለቤት ጋር ነው። እንግዲህ ደስ በሚል ሁኔታ ጋብቻችሁን ፈጽማችሁ አሁን ህይወት ለመኖር እየተንደረደራችሁ ያላችሁት እና የሴት ልጁ ወይ ወንድ ልጁ ውጭ ሀገር ከሄደ በኋላ ይህ ቢራ ካሳረጡ ሊጠጣ ሰው አለ። አሁን እሱ ምን ትላለህ? እንግዲህ ከዚህ አንገብጋቢ የሆነውና መጀመሪያ ልንወስደው ብለን ያሰብነው እናንተ ክቡራን ቤተሰቦች፣ በተለይ በውጭ ሀገር የምትኖሩ እህት ወንድሞች ብዙ አይነት መከራና ስቃይ አሳልፋችሁ ወደ አገር ቤት ልትገቡ ስትሉ የኑሮ ውድነትና የተለያዩ ጉዳዮች በሚል ከቤተሰብ ከሌሎች ሰዎችም አንዳንድ ሀሳቦች እየሰማችሁ ለመምጣት ለመወሰን የተቸገራችሁ ሰዎች አላችሁ እና በዛ ጉዳይ ቪዲዮ ብሰራለን ባላችሁ መሰረት እንግዲህ ወንድሜ ንጉስ ጋር በዚህ ጉዳይ ላይ ቆይታ እናደርጋለን። አብዛኛው ዩቲዩበሮች ስጠይቃቸው ይሄ በጣም አሪፍ ነው ሆነ ለዛውም ደግሞ በዚህ ፍጥነት ይህን ያክል ሳብስክራይበር ማግኘት በጣም አሪፍ ነውና ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን፣ ከድር ራያ የዩቲዩብ ቻናል ቤተሰቦች፣ እንደዚሁም ንጉስ ራያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንግዲህ ዛሬ ወንድማችን በደንብ ታውቁታላችሁ። እንግዲህ በቅርብ ቀን ሀገርን አጀብ እያሰኘ ያለው በተለይ በሰብስክራይበር ታሪካዊ ስራ በእናንተ አማካኝነት እየሰራ ያለው ወንድማችን ንጉስ ራያ ጋር ነው ያለ ነው እና እንኳን ደህና መጣህ። በመጀመሪያ እንኳንና ወየኝ፣ በተለይ እንዴት ነህ? እንደው እንግዲህ ከመነሻው ራስህን አስተዋውቃ። እንግዲህ ያው አሁን ላይ በእንደዚህ ታሪካዊ ስራ እየሰራው ነው የጀመረው ነው እና ታሪኩ ምንድን ነው? ምን ታሪክ ተሰራ የሚለውም እንጀምር እና ከዛ ሌሎች ነጥቦች አሉ የምንወያይባቸው። ራስን ከማስተዋወቅ ብንጀምር። እሺ። ስሜ ንጉስ የሚሰጥ ይባላል። የዩቲዩብ ቻናል ስም ንጉስ ራያ በሚል አዲስ የተከፈተ የዩቲዩብ ቻናል አለን። ታሪክ የተሰራው በዚህ በብዙ የዩቱብ ቻናል ሰብስክራይበሮች ወይም በዩቱብ ቻናሎች የተከፈሉ ሰዎች በቅርብ ቀን አስር ሺ ቪው እና ከአስር ሺ ቪው በላይ እና ከሁለት ሺ ሰብስክራይበር በላይ ኦልሞስት አሁን አራት ሺ ሰብስክራይበር ደርሷል። እና ይህ እንድትበረታ በሚል ገንቢ አስተያየት ይሄ ደግሞ የእናንተ የውድ ወዳጆች፣ እንዲሁም የከድራያ ዩቱብ ቤተሰቦች ናቸው። ለዚህ ክብሩን ምስጋናውን እናንተ ትወስዳላችሁ ማለት ነው አይቁስም በጣም። በነገራችን ላይ በ24 ሰዓት ውስጥ ስንት ነው የሆነ ሁለት ሺ ሰብስክራይበር ከሁለት ሺ እና ከዛ በላይ እዚህ ደረጃ ላይ እንድደርስ ታሪካዊ ስራ የሰራችሁትኝ በግንባር ቀደም በኩራት ከድራ ቤተሰቦች ናቸው። ለመን በኮሚኒቲው ላይ ሸራ አድርጌ እንዳገኛችሁ ሁላችሁም በዛ ልክ አድርጋችኋል። ከዛ በተረፈ ደግሞ በወንድማችን ንጉሴ በፌስቡክ ቻናል ጓደኞቹ፣ በእህታችን በመግዲ ጓደኞቹ በዛ ዙሪያ የመጣችሁ ትልቅ ክብር ይገባችኋል ማለት እንፈልጋለን። እንግዲህ እዚሁ ጋር ተያይዞ አንዳንድ ጥያቄዎች አሉ። ገንዘብ በተለይ በውጭ ሀገር የምትኖሩት ወንድሞች ገንዘብ እጃችን ላይ አልበረክታለን እኛ መግባት እንፈልጋለን፣ በሰው ሀገር ላይ ብዙ መስዋዕትነትን እየከፈለን የእኛ የምንለው ነገር የለንም፣ ወደ አስራ ምናምን ዓመት ኖረናል ለምትሉት ወንድሞች በእሱ ጉዳይ ላይ እንደዚሁም ደግሞ ወደ ሀገር ቤት ለመግባት ቤተሰቦች አንዳንድ ሁኔታ ጫና ያበዙብናል እና ወደ ሀገር ቤት መግባት አልቻልንም፣ ህይወታችንን መምራት አልቻልንም ላላችሁ ሰዎችም በእሱ ጉዳይ ላይ አንዳንድ ሀሳቦችን እንላለን። እንግዲህ ያው ጥያቄው እንዳየው ነው በተለይ በውጭ ሀገር የሚኖሩት ወንድሞች ወደ አገር ቤት ለመግባት የኑሮ ውድነቱ ያስቸግራቸዋል። አንዳንድ ሁኔታዎችም ጥሩ አይደሉም ተብሎ በጣም ይቸጋገራሉና አንተ ደግሞ እንደ ተምሳሌት የሚነሳው እንግዲህ በቅርቡ ይህን ህይወት የሚፈልጉ ደግሞ በውጭ ሀገር የሚኖሩት ወንድሞች አሉ እንደሳለን ማለት ለነሱ ምን የምትለው ሁኔታ አለ? በዚህ ጉዳይ ላይ ህይወት ደግሞ መቼም ህይወትን መቀጠል ወይም ደግሞ ራስን መተካት ወይም እድሜ ቆሞ አይጠብቅም እና አንዳንድ ሁኔታዎች አሟልተው ለምሳሌ ቤት አላቸው፣ መንቀሳቀሽ የተወሰነ ንብረት አላቸው። ያን ይዘው ግን ለመምጣት ለመወሰን የተቸገሩ ሰዎች አሉ እና በሱ ዙሪያ ሙጣል ጥሩ ታሪክ ሀሳብ ነው ያነሳው። የአብዛኛዎች እህቶች ወንድሞቻችን ጥያቄ ነው፣ ሁላችን ጋር የሚጠየቅ ነው። ምክንያቱም ያ ሁላችንም በተለይ ራያ አካባቢ ያለ ሰው ከቤቱ አልሄደም ከተባለ አንድ ሰው ይሏል ማለት ነው ማለት ነው። በጣም ትንካለ አልሄደም ከተባለ ከአንድ ቤት አንድ ሰው ማለት ነው። ከዛውጭ ለሶስት የሄደበት ብዙ ሰው አለ። ለምሳሌ ይህ ሶስት ጀምሮ ወንድሞች መዛሪ ያሉት እና አብዛኛውን ጊዜ ከሄዱ በኋላ መጀመሪያ ሲሄዱ የተነሱበት ዓላማ ዋናው መሰረት ነው ማለት ለምንድን ነው የምንሄደው የሚለውን ጥያቄ በደንብ አተኩሩ አይገነዘቡትም። መጀመሪያ ሁሌ እኛ አካባቢ ያለ ሰው እጅ እናትና አባቴን አሳልፍ የላቸው አይነት ነገር ነው ምሳሌው ማለት ነው። የመጀመሪያው መነሻ ሀሳብ ያ ማለት እዚህ ጋር መጀመሪያ ራስን ስትለውጥ ቤተሰብ ጋር የምንለወጥ ወይም ደግሞ ያንተ ለውጥ ለቤተሰቦች ለውጥ እንደሆነ ማሰብ መቻል ማለት ነው። ከዛ ከተሄደ በኋላ ቀጥታ ማለት እንግዲህ ለምሳሌ ሁለት ሺህ ሪያል ኦር አንድ ሺህ ምናምን በተለይ ሴቶች እህቶቻችን ከአንድ ሺህ አምስት መቶ እስከ ሁለት ሺህ ሪያል የሚከፈላቸው እንዳሉ ያው እንግዲህ በተለያዩ ስለምንሰማ ማለት ነው እና ያን ሙሉ በሙሉ ለቤተሰብ ከማዋል ይልቅ ቤተሰብን አሁን አትደግፉ ወይም እንደዚህ አታድርጉ ማለት ሳይሆን፣ ለቤተሰብ የምናደርጋቸውን ነገሮች እንዳለ ከዛ በተረፈ ደግሞ ነገጣት መጥቼ የመጣውበት አላማ ምንድነው የሚለውን አስበን ነገ ጠዋት ከዚህ ወደ ኢትዮጵያ ከገባሁ በኋላ ምን እሰራለሁ፣ በምን እንቀሳቀሳለሁ የሚለውን ነገር ማሰብሻ ማለት ነው። ስለዚህ ያንን ሳናስብ ስለቀረ ነው መጀመሪያ መነሻችን ከመሄዳችን በፊት ስንሄድ ለምንና እንዴት ሄድ እንዳለብን ሳናስበው የዛች አስተያየት ነው ሀሳቧ ከሄድን በኋላ ተጽዕኖ ይፈጥርብናል ማለት ነው። ሶ ያቺ ከብር ሳናጠራቅም ቀርተን ወይም ደግሞ የሆነ ወ አምስት ዓመት ወይ ስድስት ዓመት ከቆየ በኋላ እንደገና ምን ምን ይዤ እመጣለሁ ወይም ደግሞ የኑሮችነቱ ኢትዮጵያ ላይ በጣም ምርል ይሄ እንዴት አድርገን ይህን ማስተካከል የምችለው እንዴት መምጣት እንችላለን? እያሉ እያስባሉ ማለት ነው። ስለዚህ እንዳልኩ የመጀመሪያ መነሻው ስንሄድ ሀሳባችን ምንድን ነው? ራሴ መለወጥ ነው ወይስ የመጀመሪያው ቤተሰብ መለወጥ ነው? ግብ ሊኖር ይችላል፣ ግብ ሊኖር ይገባል ማለት ነው። ስለዚህ ራስን መለወጥ ተቻለ፣ ራስን ከተለወጠ በኋላ ከዛ በኋላ ቤተሰብ ጋር ቤተሰብ፣ አሁን እዚህ ጋር ተይዙ ተመልካቻችን፣ ልታቁ የሚገባው ነገር ቤተሰብ አትርጉ ማለት አለ ቤተሰብ እንዳለው ሆኖ ከዛ በተረፈ ደግሞ የራሱ ላይ የቅንጦት ሀሳብ ለምሳሌ አንዳንድ ቤተሰቦች ብሎ ላይ የኖሩት የነበረው ኑሮ አለ። በእርግጥም ተቸግረው ያለፉበት ሁኔታ አለና ግን የሆነ ልጁ ከሄደ በኋላ ጭራሽ ያለቅት የሆነ አሳይቶት የማያውቅ አክት በማድረግ ለምሳሌ እንግዲህ እስከ ዛሬ ድረስ ጠጅ እንኳን ቀምሶ የማያውቅ ሰው እንዳልሆነ ለምሳሌ

ወይ ምን አድርገህልኝ የሚል ለምሳሌ ያቺ የተደረገችው ነገር ትረሳለች። ኦሬዲ ማለት ያቺ ካሰዋ ኦሬዲ ብዙ ነገር ተለምዳለች። እየተረገጠ እየጠጣ የነበረው ከዚህ ጋር ያ ሲቀር ምን አድርገህልኝ ያለ ነገር ምክንያቱም ልጆችም ያው እንግዲህ እህቶቻችን፣ ወንድሞቻችን ከዚህ ከመጡ መጥቶ ብዙ ነገር ያላቸው በዛ ብር እየቆጠሩ ለምለዋል። ከዛ ለቤተሰብ የራስ አራፍቶ እየወሰኑ ነበር። ከዛ ከቤተሰብ መጠየቅ ይመጣል። ስለዚህ ያ ነገር ጥሩ እንዳልሆነ አካሄዱ፣ ምናልባት አሁን እዚህ ጋር ላይ ምክር እንዳልተነ እዚህ መር ከመጣሁ በኋላ በተለይ አሁን እንዳልኳችሁ መጀመሪያ አላማው ከተስተካከለ በኋላ በተለይ አዲስ ምጥሩ ነው ወይም ደግሞ እዚህ ስድስት አመት ማ አምስት አመት ማ አስር አመት ነው ወይ ሶስት ነው፣ ብቻ ስለዚህ እንደዛ ሰው ታሁንም ስላረፈን መጀመሪያ ራስን መለወጥ ላይ ትኩረት ቢደረግ፣ ራስ ከተለወጠ በኋላ ቤተሰብ ሰብ ይደርስ ቤተሰብ ማሁን እግር መግር ማለት መርዳት ይቻላል። እና ምን ሰርቼ ከዚህ ኢትዮጵያ ከመጣሁ በኋላ የሮድ ነው እንደዚህ ነው እንደዚህ ነው ከማለታችን በፊት ከዛ ከሄር ነው በኋላ መስራት ያለብን ነገር በሰዓትና በሁኔታዎች በዛው ባለንበት ሰዓት መስራት እንዳለብን ይገባል። እንደ አሁን ላይ በነገራችን ላይ ይህ ሀሳብ እንደ ሀሳብ መነሻ ብለን የያዝነውን እግር መንገዱን እየሄድንበት ነውና ገንዘብ እጄ ያለመለክታለ የሚል የሆነ ሀሳብ ነበረ። ይህን እግር መንገዱን እየሄድንበት እያስባት ነው። ለምሳሌ አንዳንድ እህት ወንድሞች ከውጭ ሀገር ለብዙ ዓመታት ቆይተው እዚህ ከመጡ በኋላ የጠበቁት ነገር ሳይገኝ ጋብቶ ለምሳሌ አንዳንድ የቤተሰቦች ራሳቸውን የራሳቸውን ጥቅም ከማስቀደም አንጻር ወይቦታ የገዛ የቤተሰቡበት ወይ የሆነ ነገር ያለበትና ገንዘቡት እንግዲህ አስራ ምናምን ዓመታት ቆይተው ከመጡ በኋላ ምንም ነገር የለሽም ወይም የለህም ሲባሉ የአእምሮ በሽተኛ የሆኑ ሰዎች አሉና እንደሱን ነገር በተለይ እንግዲህ ተመልካቾቻችን ትኩረት አድርጎ ቤተሰቦቻቸውንም ከማመን ባለፈ ማጭ ተመልካቾች፣ ከድራ የኢትዮ ቻናል ቤተሰቦች የባህል አልባሳት የምትፈልጉ በ0911 4133 ላይ ደውሉልን። በቀጥታ ከሀገር ውስጥም ከሀገር ውጭም በምፈልጉበት ቦታ ላይ በታማኝነት እና እንደዚሁም በቅንነት እናደርሳለን።